እጅግ አሳዛኝ ልብ ሰባሪ ሰበር መረጃ! የእመቤታችንን ዓመታዊ ክብረ በዓል ለማክበር የወጡ በርካታ ምዕመናን ልብ ሰባሪ ሆነ አሳዛኝ አደጋ ደረሰባቸው። ብዙሃኑን ያስቆጣው የአንዳንድ ሙስሊሞች ተግባር፣ ሌላ የበቀል ዱላ ቅድስት ቤተ ክርስቲያን ላይ እየተሰነዘረ ነው። ግዕዝ የጥንቆላና የመተት ትምህርት ነው፣ በደብተራና በቄስ አንማርም የሚል ትውልድም ተፈጠረ። የሙስሊሙ ማህበረሰብ ለምን ግዕዝን ጠላው? መናፍቃኑ ቤተ ክርስቲያንን ዘረፉ። ሰላም ጤና ይስጥልን። ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ በርካታ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚው መረጃችን እንግዲህ የመቤታችንን አመታዊ የንግስ ክብረ በዓል ለማክበር የወጡ በርካታ ምእመናን እጅግ ልብ ሰባሪ የሆነ ክስተት እንዳጋጠማቸውም ተሰምቷል። በምንጃር ሸንኮራ የአረርቲ ማርያም ቤተ ክርስቲያን ግንባታ ርብራብ በመደርመሱም ከባድ አደጋ መድረሱም ተሰምቷል። የሞትና የአካል ጉዳትም በርካታ ምእመናን እንዳጋጠማቸውም መረጃዎች ደርሰውናል። በምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው ቅርቲ ማርያም በተሰኘው ቤተ ክርስቲያን በደረሰ ከባድ አደጋም የበርካታ ሰዎች ህይወት ማለፉንና ከሰላሳ ስምንት በላይ ሰዎች ህይወታቸውን ማጣታቸውን እንዲሁም ደግሞ ከባድ የሆነ የአካል ጉዳት መድረሱንም የወረዳው ኮሚኒኬሽን ቢሮም አረጋግጧል። የአደጋው መንስኤም ተብሎ የተቀመጠው ለቤተ ክርስቲያኗ ፊኒሽንግ ስራ ተብሎ ተደራርቦ የነበረው የእንጨት ግንባታ ወይንም ደግሞ ርብራብ መደርመሱ እንደሆነ የተገለጸ ሲሆን የወረዳው ኮሚኒኬሽን ቢሮ ኃላፊም ለኢትዮ ኤፍኤም በሰጡት መረጃም አደጋው የተከሰተው በቤተ ክርስቲያኗ አመታዊውን የእመቤታችንን የቅድስት ድንግል ማርያም ክብረ በዓል ምክንያት በማድረግ የንግስ ስነ ስርአት ላይ እየተካሄደና ሰዎች የግንባታውን ሂደት እየጎበኙ በነበረበት ወቅት ነውም ተብሏል። የወረዳው ኮሚኒኬሽን ቢሮ ኃላፊም እንደገለጹት ከሆነ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል ያሉ ሲሆን፣ አንዳንድ መረጃዎች ግን ከሰላሳ አምስት የሚበልጡ ሰዎች ህይወታቸውን ማጣታቸውን ገልጸዋል። ርብራቦ የተጫናቸውን ሌሎቹ ተጎጆዎች ከፍርስራሽ ስር የማውጣት ስራውም ተጠናክሮ ተጠናክሮ መቀጠሉ የተገለጸ ሲሆን ይህ አሳዛኝ ክስተትም የተፈጸመው በዛሬው እለት በመቤታችን ክብር በዓል ላይ መሆኑም ተገልጿል። ይህ ክስተትም በርካታ ኦርቶዶክሳውያንን ያሳዘነ ክስተትም ሆኗል። እኛም በዚህ ክስተት የተሰማንን ጥልቅ አዘንን ገልጻለን፣ ለቤተሰቦቻቸውን መጽናናትን እንመኛለን። ሌላኛው መረጃችን ደግሞ ሌላኛው መረጃችን ደግሞ ደግሞ ከሰሞኑ በእጅጉ አነጋጋሪት ስለሆነች አንዲት ህጻን የሚመለከት ይሆናል። እንግዲህ እንደሚታወቀው በርካቶቻችን በተለያዩ የማህበራዊ ሚዲያዎች ላይ እንደተመለከትነው አንዲት ህጻን ግዕዝን አንማርም፣ ግዕዝ የጥንቁላና ና የመተት ትምህርት ነው፣ በደብተራና በቄስ አንማርም ስትል ተደምጣለች። እንደሚታወቀው ግዕዝ በዓለማችን ረጅም እድሜ ካስቆጠሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። በሀገራችንም ለሚነገሩ ሌሎች በርካታ ቋንቋዎችም መሰረት የሆነው ይህ የግዕዝ ቋንቋም ከጊዜ ወደ ጊዜ ግን የቋንቋው ተናጋሪዎች ቁጥር በመቀነሳቸው ምክንያትም በቤተ ክርስቲያናችን ውስጥ ብቻ የምንገለገለው ቋንቋም ሆኗል። ታዲያ ይህ ጥንታዊ ቋንቋም ለትውልድ ለማስተላለፍ እንዲሁም ደግሞ በጥንት ዘመን የተጻፉ መጽሐፍቶችን ለመረዳትና ለማወቅ እንዲሁም ለትውልዱ ለማሳወቅ ይደረጉ የነበሩ ጥረቶችም በአሁኑ ወቅት በእጅጉ እየቀነሱና እየተቀዛቀዙ መምጣታቸው የሚታወቅ ነው። ታዲያ ይህንንም ችግር ለመቅረፍ የአማራ ትምህርት ቢሮ ከሳምንታቶች በፊት አንድ መረጃ ይዞ ብቅ ብሎ ነበር። በአዲሱ የትምህርት ዘመንም ከሶስተኛ ክፍል ጀምሮ በሁሉም የአንደኛና መለስተኛ ደረጃ ትምህርት ቤቶች የግዕስ ትምህርት እንደሚሰጥም አሳውቆ እንደነበር እናስታውሳለን። ትምህርቱንም ለመስጠት የታሰበው አገር በቀል እውቀት ለትውልድ መተላለፍ አለባቸው በሚል እሳቤና ከኅብረተሰቡ በቀረበለት ጥያቄ መሰረት እንደሆነ የአማራ የትምህርት ቢሮ የገለጸ ሲሆን የትምህርት ባለሙያዎችን ባደረጉት ጥናት ይህንን የግዕዝ ቋንቋ የመማር ፍላጎት መኖሩን እንዲሁም ደግሞ ሌሎች አካላት ይህንን ትምህርት ለመማል ፍላጎት ማሳየታቸውን የተገለጸ ሲሆን፣ ሆኖም ግን ይህ የግዕዝ ቋንቋ ከታች ክፍል ጀምሮ የማስተማር አስፈላጊነትን በተመለከተ በርካታ ተቃውሞችም እየቀረበ ይገኛል። በዚህም ተቃውሞ ላይ እንግዲህ አንዳንድ ግዕዝን እንደ ቋንቋ ሳይሆን እንደ ሃይማኖት የሚመለከቱ የሙስሊሙ ማህበረሰብ ክፍሎችም ለተቃውሞ መነሻና ግዕዝን መማር የለብንም የሚሉ ሀሳቦችንም እየሰነዘሩና በአደባባይ በግልጽ ግዕዝን አንማርም ሲሉም ተደምጧል። ይህ በእንዲህ እንዳለ ነው እንግዲህ አንዲት ታዳጊ በአደባባይ ግዕዝን አንማርም፣ ያለ ፈቃዳችን በቄስ አንማርም፣ ደብተራ ቄስ አያስፈልግም እያለችው ስትናገር የተሰማቸው እጅግ ግጭት ቀስቃሽና የሰው ሃይማኖትን የሚያንቋሽሽ ንግግርም ስታደርግ ተደምጧል። ታዲያ እኛም በአንድ ማህበራዊ ሚዲያ ላይ የሰፈረ አንዲት ጽሁፍ ለዚች ህጻን ወይንም ደግሞ ይቺን ህጻን የጥላቻ መሰረት ላደረጉ አካላት ይደርሳቸው ዘንድ የሰፈረውን ጽሁፍ ይዘንላችሁ ቀርበናል። እንግዲህ ጽሁፉ ህጻናትን ጥላቻ ወይም ደግሞ ለህጻናት ጥላቻ ማስተማር ለምን ተፈለገ የሚል ሀሳብ ወይንም ደግሞ መነሻ የሚል ሀሳብ ያለው ሲሆን ጽንፈኞች እንዲህ በወረደ አመለካከት ህጻናትን በመጠቀምና ምንም የማያውቁ ህጻናትን በአደባባይ ጥላቻን ማስተማራቸው ተገቢ አይደለም የሚል ሀሳብም ይዟል። ልጅቷ ተጽፎ የተሰጣት ጽሁፍ የግዕዝ ፊደል መሆኑን ጥላቻ ነጋሪዎች ቢያውቁ ኖሮ ይህንን አያደርጉም ነበር በማለት እጅግ ድንቅ የሆነ መልእክትም አስፍሯል። እንደሚታወቀው በርካቶቻችን የምንጠቀመው ፊደል የግዕዝ ፊደል መሆኑን ሁላችንም እናውቃለን። ታዲያ በዚሁ በርካቶቻችን በምንጠቀመው ፊደል መልሶ ግዕዝ አያስፈልግም ብሎ መቃወሙና መጽፉ ተገቢ አይደለም ብለንም እናምናለን። ጽሁፉ ይቀጥላል። ደብተራ ካህን ምን እንዳበረከቱና እንዲሁም ደግሞ ምን አስተዋጽኦ እንዳላቸው ለማታውቅ አንዲት ሕጻን በዚህ ልክ በአእምሯ ውስጥ መጥፎ ነገሮችን መቅረጽም ተገቢ አይደለም። ግን በደብተራ ካህል ላይ ባለማወቅ ጥላቻ የምትዘሩ እንዲሁም ደግሞ በግዕዝ የተጻፈ መዛግብት ጠቃሚ እንደሆነ ምንም ሳታውቁ የግዕዝ መዛግብት ተመራማሪዎች ማህበረሰብና ሀገር የሚጠቅም ስራ እንዳበረከቱ እንኳን ሳትገነዘቡ ጽንፈኞች ለፕሮፓጋንዳ ጥላቻ ብቻ ያስቀመጡትን ይህንን ግዕዝን ከሃይማኖት ጋር አነጻጽሮ የግዕዝ ቋንቋን ለብቻ ነጥሎ ማየት ሲገባ ግዕዝ ሃይማኖት ነው ብሎ መናገር ተገቢ አይደለም። እንደውም በግዕዝ ከ የተጻፉ የጥንቆላ ጽሁፎች ይልቅ በአንዳንድ ቋንቋዎች በተለይም በአረብኛ ቋንቋ የተዘጋጁ የመተትና የጥንቆላ መጽሐፍቶች መኖራቸው ግዕዝ የጥንቆላና የመተት ጽሁፍ ነው ለማለት አያስደፍርም። ቢሆንም ግን አረብኛ የእስልምና እምነት ቋንቋ አይደለም እንጂ ስለሆነ አትማሩ አይጠቅምም ማለት አንችልም። በአረብኛ የተጻፉ ብዙ ጠቃሚ መዛግብት ስላሉ ይህንን የአረብኛ ቋንቋ በርካታ ሰዎችም ይማሩታል። ታዲያ እንዲሁ በተመሳሳይም ግዕዝ ማንም ፈቃደኛ የሆነ መማር የሚችለው ቋንቋ ቢሆንም ነገር ግን ሕፃኗን በዚህ ልክ የሃይማኖት ቋንቋ እንደሆነ እንድታስብ በአመለካከት በተዛባ አመለካከት ሕፃኗን በዚህ ልክ መቅረጽ ተገቢ አይደለም። ይህ ሀሳብ ደግሞ የብዙሃኑ የሙስሊሙ ማህበረሰብ ሀሳብ እንዳልሆነም በግልጽ ይታወቃል። ወደፊትም ሰላማዊና አመዛዛኝ ሙስሊሞች መድረኩን ወይንም ሚዲያውን ለጽንፈኞች ሊለቁትም አይገባም። እንዲሁ ደግሞ ዛሬ ላይ በቀላሉ እንደዚህ ህጻናትን ሰብስቦ ጥላቻን ማስረጽና የጥላቻ ንግግሮችንም እንዲያደርጉ መገፋፋት ይህ ጉዳይም ስር ከሰደደ ወደፊት የካህናት ደብተራ አራጅና አስጨፍጫፊ የማይሆኑበት ምንም አይነት ምክንያትም የለም። ስለሆንም ስለሆነም ይህንን ጉዳይ የሚ ስለሆነም ይህንን ጉዳይ የሚያራምዱ ግዕዝን እንደ ቋንቋ ሳይሆን እንደ ሃይማኖት እየተመለከቱ የሃይማኖት ግጭቶችን፣ እንዲሁም ደግሞ አንዳንድ አካላት ሃይማኖት ጠል መንገድ እየተከተሉ መሆኑን ሁላችንም ተገንዝበን ይህንን ከመሰለና እንዲህ ካለ ድርጊት ልንቆጠብ እንዲሁም ደግሞ ከዚህ አይነቱ መንገድ ራሳችንን ልናወጣም ይገባል እንላለን። ከዚህም በላይ ደግሞ የቅድስቱ ቤተ ክርስቲያናችን ሊቃን መምህራንም ጭምር በዚህ ጉዳይ ላይ ዝምታቸውን ሰብረው ሀሳባቸውን ሊያሰፍሩ እንዲሁም ደግሞ ሊገልጹም ይገባል። ምክንያቱም ሃይማኖት ጠል የሆኑ አንዳንድ አካላት ቋንቋን ከሃይማኖት ጋር አንድ ላይ እያደበላለቁና መሰረታዊ ሲሆኑ ሀሳቦችን እያነሱ እንደዚህ ቅድስት ቤተ ክርስቲያንን ማንቋሸሽ እንዲሁም ደግሞ ካህናት አባቶቻችንን መሳደብ ከቀጠሉና ከቀጠሉና በዚህ መንገዳቸው የሚሄዱም ከሆነ ለነገ ኦርቶዶክሳዊ ማንነታችን እጅግ አስኪ መሆኑን ይሰማናል። ታዲያ በዚህ ዝምታችንም ከቀጠልን ክርስትና ጥል እንዲሆኑ በትምህርት ቤትም ሆነ በመጽሐፍ መልኩ በማዘጋጀት ያልሆኑ ሀሳቦች ነገሮችን ሊሰነዝሩም እንዲሁም ደግሞ አሁን የሚያደርጉትንም የሚያደርጉትንም ጉዳይ ሊቀጥሉበት ይገባል። አሁን የሚያደርጉትንም ጉዳይ ሊቀጥሉበት ይችላሉ። ታዲያ ለዚህም ሀሳብ ለዚህም ጭፍን ጥላቻ ለተሞላ ጽሁፍና ክርስትና ጠል በበሮቻቸው በመጽሐፎቻቸው ለሚያሳትሙ አካላትም ቅድስት ቤተ ክርስቲያንም ሆኖች ሆነች የቅድስት ቤተ ክርስቲያን አገልጋይ ካህናት አገልጋይ መምህራን መልስ ሊሰጡም ይገባል። በዚህ ዝምታችንም ከቀጠልን መጪው ትውልድ ካህን የሚገድል እንዲሁም ቤተ ክርስቲያንን የሚያቃጥልና ክርስቲያንን የሚያሳድድ የማይሆኑ ምክንያቶችን የሚደረድርና ቅድስት ቤተ ክርስቲያንን የሚያጠፋ የማይሆንበት ምንም ምክንያት የለም። በመቀጠልም ደግሞ የምንግባባ ያለበት አማርኛ ቋንቋችን ከግዕዝ የተወሰደ መሆኑን ሁላችንም ልንገነዘበውና ልናውቀው ልንረዳው ይገባል። ስለዚህ አረብኛ ማወቃችን ወይም ደግሞ መናገራችን ሙስሊም እንደማያደርገን ሁሉ ግዕዝ ማወቃችንና መናገራችን ክርስቲያንም አያደርገንም። ስለዚህ ስለዚህ ግዕዝን እንደ ሃይማኖት ከመመልከት እሳቢያችን ወጥተን እንደ ቋንቋ ተመልክተ ነው ወደፊት ልንራመድ ይገባል እንላለን። እንግዲህ ሌላኛው መረጃችን ደግሞ የቅድስት ቤተ ክርስቲያንን ንዋያተ ቅድሳት ከመዝረፍ አላርፍ ወዳሉት መናፍቃን ይወስደናል። የሰው ወርቅ አያደምቅ የሚባለው ብሂል ያልገባቸው አንዳንድ የፕሮቴስታንት እምነት ተከታዮች የማያምኑበትን የቅድስት ቤተ ክርስቲያንን ንዋያተ ቅድሳት፣ አልባሳቶቿን ጭምር በአደባባይ በግልጽ ሲጠቀሙም እያየን እንገኛለን። ለዚህም ደግሞ ማሳያችን አንድ የፕሮቴስታንት እምነት ተከታይ የሆነ ግለሰብ በአደባባይ የቅድስት ቤተ ክርስቲያን አገልጋይ መምህራን፣ ካህናት የሚለብሱትን ልብስ እንዲሁም ደግሞ መስቀል በመያዝ ጭምር በአንድ የፕሮቴስታንት እምነት ተከታዮች መድረክ ላይ በመውጣት ሲሰብክ የሚያሳይ ምስል ምስል የወጣ ሲሆን ታዲያ ይህም ምስል በርካታ ኦርቶዶክሳዊያን፣ መናፍቃን እጃችሁን ከኛ ላይ አንሱ እረፉ የሚል መልእክት እንዲያነሱና እንዲልኩላቸው ምክንያት ሆኗል። እንደሚታወቀው እንግዲህ ባለፈው አመት ሚያዝያ ሶስት ቀን 2017 ዓ ም የቅድስት ቤተ ክርስቲያናችን የዜማ ነው ከአስር በላይ የሚደርሱ ቅዱሳት መጻሕፍትን ጨምሮ አእምሯዊ ንብረት ሆነው ለቅድስት ቤተ ክርስቲያን ተሰጥተው መመዝገባቸው የሚታወስ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን የዜማ ንዋያተ ቅድሳት የሆኑ ከበሮ፣ ጽናጽል፣ መቋሚያ እንዲሁም ደግሞ ከአስር በላይ ቅዱሳት መጻሕፍት በኢትዮጵያ አእምሮ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገቡን ሁላችንም የምናስታውሰው የቅርብ ጊዜ ትውስታችን ነው። ነገር ግን መናፍቃኑ ይህንን ህግ በመጣስና በቅድስት ቤተ ክርስቲያናችን ባለቤትነት ስር የተቀመጡ ንዋያተ ቅድሳትን በአደባባይ እየተጠቀሙም ይገኛል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከነበራት የረጅም ጊዜ ታሪክ የተነሳው የእግዚአብሔር ሕዝብ ሊኖረው የሚገባውን ስርዓተ አምልኮ እንዲሁም ከብሉያትና ከአዲሳቱ ተውጣታው የተሰሩ በእግዚአብሔር በራሱ የተባረኩ የተቀደሱ ስርአቶች ባለቤት ለመሆን የበቃች ታላቅ ቅድስት ጥንታዊት ቤተ ክርስቲያን ነች። ታዲያ ከነዚህም የዝማሬ፣ የቅዳሴ፣ የውዳሴ፣ የምስጢራተ ቤተ ክርስቲያን ስርአቶች ሳትለይ እንዲሁም የስርአቱ አካል የሆኑ ንዋያተ ቅድሳትን ጭምር ይዛ እስከዛሬ ድረስ የተገኘች ታላቅና ድንቅ ጥንታዊት ሃይማኖት የኢትዮጵያ ኦርቶዶክስ ተዋህዶ ቅድስት ቤተ ክርስቲያን ብቻ ናት። ታዲያ ቤተ ክርስቲያን ያላትን ስርአት አምልኮ ታዲያ ቤተ ክርስቲያን ያላትን ስርአት አምልኮ ለምዕተ አመታት ለበርካታ አመታት ስትጠቀም እንደኖረችና ብዙ ቅዱሳንም በዚሁ ስርአት አምልኮ ውስጥ ኖረው ለክብር ለማዕረግ መብቃታቸውም ትልቅ ማሳያ የሆነችና ስትመሰክር የምትኖር ቅድስት ቤተ ክርስቲያን ብቻ ናት። ይሁን እንጂ አሁን አሁን ከቅድስት ቤተ ክርስቲያናችን ያፈነገጡ አንዳንድ አካላትና ግለሰቦች እንዲሁም ደግሞ የሌላ እምነት በተለይም የፕሮቴስታንት እምነት ተከታዮች ደግሞ ይህንኑ ቅድስት ቤተ ክርስቲያን በሕግ የተሰጣትን ንዋያተ ቅድሳት በአደባባይ ሲጠቀሙ በጽናጽናዋ በከበሮዋ ሲደምቁ እንዲሁም አንዳንዶች ደግሞ ይህንኑ ስርአቷን በማፍረስ ካልሆነም ደግሞ በመንጠቅ ጭምር እንዲበተኑና ለራሳቸው ፍቃድ በጎቿን ለማጥመድ ምቹ ሁኔታ ለመፍጠር ሲል የአምልኮ ስርዓቷን ከነንዋያተ ቅድሳቶቿ ጭምር ለራሳቸው አላማ ለመገልገል ጥረት ሲያደርጉም እየተስተዋለ ነው። ታዲያ በዚህም መሰረት የቅዱስ ያሬድን ዜማን፣ አልባሳቷን እንዲሁም ደግሞ የዝማሬ መገልገያ መሳሪያዎቿን ወዘተ በአደባባይ ሲጠቀሙም እየታየ ነው። እነዚህ አካላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ስርአት ለአላማቸው መጠቀም ለምን ስፈለጉ የሚለው ጥያቄም ሲነሳ የቤተ ክርስቲያንን አስተምሮ ገፍተው እነዚህን የቤተ ክርስቲያኒቱን ስርአቶች በአግባቡ ከብሉያትና ከአዲሳት ቀስመው ያዘጋጁ ቅዱሳንን እንዲሁም ደግሞ የሊቃውንቱን ክብር ለማቃለ ና ቅድስት ቤተ ክርስቲያን ምንም እንደማታመጣ በአደባባይ ለመግለጽ እየሞከሩ መሆኑን ሁላችንም ልናውቀውና ልንገነዘብ ይገባል። ስለሆነም እኛ ኦርቶዶክሳውያን በዚህ ጉዳይ ላይ ቅድስት ቤተ ክርስቲያናችን ቁሳዊ ቅርሶቿን፣ ስርዓተ አምልኮዋንና በባለቤትነት አስጠብቃ እንድትሄድ ለቤተ ክርስቲያን ድጋፍ ልንሰጣት ይገባል። ቤተ ክርስቲያን የተቀደሰው ነገር ሁሉ ቅድስት ቤተ ክርስቲያናችን የተቀደሰው ነገር ሁሉ ለቀደሰችው ስርዓት መንፈሳዊ ክዋኔና አገልጋይና ቤተ ክርስቲያን መዋል አለበትም እንላለን። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።